አንት አዎ፣ ሲጀመር እኔ ነ ሰው ወደ የነበረኝ ያአን ስሜት ደግሞ አሁን ላይ ከእኔ ጋር ጠፍቷል። የለም እኔ ነ የመወድ እኔ ነበር ሳትመጣ አብረን በነበርንባቸው ጊዜ አዳስ በሚሉ ሴት ልጅ ምን እንደሚያስፈልጋት ና ምን እንደሚያስደስታት ያወቃል መሰለኝም ቶፊቅ፣ እዚህ ጋር የበፊት ፎቶቸው ምናምን ስለለጠፍ ግድግዳ ላይ እሷን የሚያስደስታት ነው የሚመስልክ? ሴት ልጅ ከምንም በላይ የምትፈልገው ነገር ቢኖር የሚረዳት ሰው ነው። አንተ ደግሞ ለመረዳት አልሞከርክም እስከዛሬ ድረስ። ይህ ቧስ ብለግ እስካሁን ድረስ ድራማ እየሰራ ባት ነበር። ያ በራሱ እኮ ያበሳጫል። አሰላሙአሌኩም ርህመትላ በረካቱ እንዴት ናቸው ወደ ቤተሰቦች? ቶፊቅ ከሰሞኑ ያው እንዳበደ አክት ሲያደርግ ነበረ። ያንን ነገር ደግሞ ያመንም ያላመንም ሰዎች ነበርን። ያው እኔ ሀፍሀፍ ነበርኩ። በነገራችን ላይ ትናንት አንዳንዱ ነገሮች አጠራጥረ ነበረ፣ የእውነት የልጅ አበደ እንደምናምን እንድል አድርጎ ነበርና፣ ግን ደግሞ ዛሬ በራሱ አንደበት ያንን ነገር ሳ አድርገ የነበረው ሶፊያ ያለማጣት ነው ብሎ በራሱ አንደበት ተናግሯል እና እውነት እውነት ቶፊቅ ልክ አልሰራም የምር ደስ አይልም እንደዛ ማድረግ አልነበረብም ሶፊያ እየተጨናነቀች ነበረ ምናምን ነገርና ያው ብዙ ነገር ተፈጥሯል ሶፊያን በዚህ አይነት መንገድ አደለም የራስህ ልታደርጋት የምትችለው ፍቅርህን ልታስረዳት የምትችለው እንድትረዳ ማድረግ የምትችለው በዚህ መንገድ አደለም ኖ ኔቨር ኤቨር እዚህ ጋር ምንድነው ነው ዛሬ ያደረከው የበፊት የቆየ ፎቶቸው ምናምን ግርግዳ ላይ ለጥፈ ልክ እሷን ስታስታውሳት እንደነበረ ምናምን አይነት ነገር ነው ለማስረዳት ስትሞክር የነበረው። እንደ ፎቶ ምን ትርጉም አለው? ምንም ትርጉም አይሰጠውም እኮ። ሴትዮ ከምንም በላይ የምትፈልገው ነገር ቢኖር የሚረዳትን ሰው ነው። አንተ ደግሞ ለመረዳት አልሞከርክም እስከ ዛሬ ድረስ። ተከትለህ እንኳ እየሄደች ተከትለህ እንኳ እየመጣች አልተረዳትም። በቃ ገብተዋል። አሁን ግን ከፉፉ ጋር ምናምን ስትሆን ስታያት አይ ለምን ከኔ ውጭ ሌላ ሰው ይመኛታል ወይ ደግሞ ይወስዳታል፣ መሄድ አለባትም ብለን ነው እንግዲህ። ይሄ ነገር ደግሞ ወይ ቅናት ሊሆን ይችላል ወይ እልክ ሊሆን ይችላል እንጂ ትክክለኛ ፍቅር ነው ብላ ሷ እራሱ አምና እንድትቀበል እንኳን የሚያደርግ ነገር አይደለም። ለምን ሰው ጋር ስትሄድ፣ ሌላ ወንድ ጋር ስትሄድ ስለሆነ ነው ይሄን ነገር ያመጣው። እስከ ዛሬ ድረስ እኮ ጊዜ ነበረክ። ገብቷል። ግዜ ነበረ፣ ግዜ ስታ ነበረ፣ እድል ስታ ነበረ? ምንም ነገር ማስተካከል ትችል ነበረ። ግን አንተ ምንድን ነበር ስታደርጋት የነበረው? እንደውም በቃ ግልጽ በግልጽ ባትናገርም ድርጊቶቿ ልክ በግልጽ አፈቅራለሁ እኔ ፈልግሃለሁ አይነት ድርጊቶችን ነበር ስታደርግ የነበረው፣ አደለ? አንተ ግን ምንድን አይ በቃ አንቺና እኔ ያሳለፍነው ህይወት ያለፈ ህይወት ነው ያለፈ ታሪክ ነው አንቺ የራስሽን ህይወት ኑሪ ብለህ እኮ ተስፋ አስቆራጭ ቃል ነበር ስትናገራት የነበረው፣ አደለ? እና ያንን ሁሉ ታግሳ ብዙ ጊዜ ሰተህ ነበረ፣ ግን አንተ አልተረዳትም። አሁን ላይ ሶፊያ እንደዛ በጥፊ ብትመታ በግራ በቀኝ፣ በነገራችን ላይ እኔ ሶፊያ እንደዚህ ኃይለኛ አትመስለኝም ነበረ። እንደዚህ ከግድግዳው ጋር ለእራሱ እኮ አልቀራትም። በጥፊ ስትመታው ግድግዳውም ጋር ሂዶ ነው የተጋጨው። እንደዚያ ኃይለኛ እንደሆነች አላውቅም። የምር እንደዚህ ምን ያክል ውስጧ እንደተናደደበት ነው የሚያሳየው። በእርግጥ አንድ ሰው ሲናደድ በሚወደው ሰው ነው የሚናደደው። ገብቷቸዋል። እና ያው ከክፋትም አይወሰድም ከክፋትም አይወሰድም። በቃ አንድ ሰው ላይ መናደድ ስታቆሙ ምንም ነገር ምንም ነገር ሳታደርጉ ነው ውልቅ የምትሉት ከሰው ሕይወት ማለት ነው። ስትናደዱ ግን ምንም ነገር ልታደርጉ ትችላላችሁ፣ ስትወዱት ማለት ነው። ትናደዱበታላችሁ፣ ብዙ ነገሮች ታደርጉበታላችሁ፣ አላችሁ። ግን ሶፊያ እዛ ጋር ስለምትወድ ነው። አሁንም ቢሆን አለቅም። ያው ውዴታ ሲባል በነገራችን ላይ ይሄ አንተ በምታስበው መንገድ ወይ ደግሞ ሌላ ሰው በሚያስበው መንገድ ላይሆን ይችላል። ግን ደግሞ ያደረግከው ነገርም አበሳጭቷት ሊሆን ይችላል። የቀለርክቧል ነበር ታምም ያለው ብለን እሷ ጭንቀት ውስጥ ሆና ቶፊቅ ምርጫሽ መምረጥ አለብሽ፣ እየቀለደብን ነው ብዙ ብዙ ነገር እያላት ፉፉን አልሰማ ብለ አንተን ለመረዳት ነበረ። አንተን በቃ ወደ ጤንነት እንድትመለስ ነበረ ብዙ ነገር ስታደርግ የነበረው እና ሶ በዚህ መንገድ ሶፊን ልታገኛት አትችልም። በመጀመሪያ ደረጃ ሴት ልጅ ምን ያስደስታታል፣ ምን ያስፈልጋታል የሚለውን ነገር ነው ማየት ያለብህ ገባ ከድርጊቶች በፊት ማድረግ ማለት ከማድረግ በፊት መጀመሪያ ለእሷ ይሄ ነገር ያስከፋታል ወይስ ያስደስታታል የሚለውን ነገር በደንብ ማየት አለብህ። ስለዚህ እንግዲህ ፉፉ ዛሬ ጠፍቷል። ዛሬ ጠብቄው ነበረ የሆነ አዲስ ነገር ይፈጠራል አሪፍ ነገር እንሰማለን ብዬ ጠብቄ ነበረ። እንግዲህ ፉፉም ጠፍቷል፣ ምን እንደተፈጠረ ባላውቅም አላቅም እና ፉፉ ማለት ቶፊቅ ሶፊያን እንደዚያ እንትን አትበላት። አይ አሁን ላይ አይደለም። ፍቅርን እወዱሻለሁ። በነገራችን ላይ ሶፊ ልክ ናት። አሁን ላይ ነው ወይ እነዚህን ነገሮችን የምታስታውሰው? ምናምን እያለችህ ነበረ፣ ፎቶን ጋ ስትወስዳት። አሁን ነው ወይ ነገር የምታስታውሰው? ያሳለፍናቸውን ጊዜ አሁን ላይ ነው ወይ የምታስታውሰው? አሁን ላይ አልነበረም። ገብተዋል። እና ልክ ናት። ሶፊ ላይ ምንም የሚፈረድባት ነገር የለም። ሁሉ ነገር መፈረድም ካለበት አንተ ላይ ነው ቶፊቅ ማለት ነው። ስለዚህ የምር በጣም ባትጎዳዱ ደስ ይለኛል። አንተም እንድትጎዳ አልፈልግም፣ ሶፊም ስትጎዳ ማየት አልፈልግም። ገብቷል። አንዳንድ ጊዜ ዘግተን የምናደርጋቸው ነገር ዘግተን የምንወስናቸው ነገሮች ምናምን ወይንም ደግሞ ችላ ያልናቸው ነገሮች ዋጋ ያስከፍላሉ። እንደዚህና ገና ብዙ ዋጋ ሊያስከፍል ይ ይችላል። ለማንኛውም ሶፊ የኔናት ተረጋጊ፣ አንቺ እንደዚህ አትበሳጭ። የምር እንደዚህ እየተበሳጨች ጥሩ አይደለም። አንቺ ማለት በቃ ይሄን ነገር በትዕግስት ነው ማለፍ ያለብሽ። አሁን ላይ በቃ ብስጩ ምናምን እየሆነች ነው፣ ትታ ነበረ ምናምን ነገር አሁን ወደ መናደድ ወደ መብሸቅ ውስጥ እየከተትካት ነው። ስለዚህ በቃ እስኪ በራሷ አንተም ጊዜ ያስፈልጋል፣ ሶፊም ጊዜ ያስፈልጋታል። በቃ ለምንም ነገር በቃ በራሷ ምንም ነገር ታድርግ፣ ምንም መንገድ ትሄድ፣ በቃ ስለ ራሷ እራሷ ታውቃለች። ከፈለገችው እኮ በነገራችን ላይ የአንተ ካላት የትም አትሄድም ወይም ደግሞ አንተ የሱ አካልህ የትም አትሄድም ሶ በቃ ያለውን ነገር በእንደዚህ አይነት መንገድ ልትፈቱ ስለማትችሉ ስለዚህ ራሳችሁን ብታዳምጡ ብዬ ነው እንደ ሀሳብ ልመክራችሁም ልነግራችሁም የምችለው ለማንኛውም በሌላ ቪዲዮ እስከምንገናኝ ሰላም እንገናኝ ባይ